ጓደኛ አያሳጣ በችግርህ ጠፍተው ስታደኝ ወንድሜ ስታጣ ረስተውህ ሲኖርህ ግን ደሜ ታምነው ከማይቆዩ ለዚህ አጭር ዕድሜ ከሰላቢ ሴቶች፣ ከወዳጅ መተኛ፣ ከአስመሳይ ፍጥረቶች፣ ከክፉ ጓደኛ በዓለሙ ጌታ ባላህ ተጠበቅ፣ በተውሂድ በሱና እምነትም በእምነት ተደበቅ። ስትጠቅማቸው ብቻ አንተን ከሚጠጉህ ያጣህ የነጣህ እለት በሩቅ ከሚወጉህ ከጠላቶች በላይ እጅግ ከሚያሰጉህ ውስጣቸው ከሚጨስ አንተ ስትን ትጉህ ተራራ ነህ ብለው ተራ ከሚያደርጉህ ተጠንቀቅ በውዴታ ሽፋን የሚሆን አስመሳይ በመንገድ ሲያገኝህ ፈገግታ ከሚያሳይ ከንፈሩን ከሚመጥ የዘነ ያዘለልህ መስሎ በጀርባ የሚወጋ ግን ቢላዋ ስሎ በቸገረህ ጊዜ ሸሽቶ እንደማያውቅህ ስታገኝ ሚጠጋ መስሎ የሚናፍቅህ ለአንተ አሳቢ መስሎ ከሚያጨናንቅህ ካስመሳይ አስስቶች አላህ ይጠብቅህ፣ አሚን በል። የማይሆን ሰው ገጥመህ ሁሌ እንዴት እንዳታለቅስ ዘላለም እንዳትኖር ራስህ ግን ስትወቅስ እኔ ልመርቅህ አሚን በል የለቅስ አንተ አሚን በል እንጂ በድህነት አዘቅት በትዕቢት ጎዳና በሰንበሌጥ ምርኩዝ በጨለማ ዳና በሰው ልጆች መሀል ጠፊው መስቷልና ሞት በረከሰበት በዚች በጉድ ሀገር፣ ነውር በሆነበት እንቀጯን መናገር፣ ህይወትህ በሙሉ እንዲሆን ገራገር ከመልካሞቹ ጋር ጀባሩ ያኖርህ። ከክፉዎች መንጋ አላህ ይሰትርህ። አሚን በል። ዝማት በል ሁሌም ሰበር ዜና በሚዟዟርበት፣ ሰውነኝ የሚል ሁሉ ጦር በሚሰብቅበት ደም መፋሰስ በዝቶ ሰላም በጠፋበት፣ በስልጣኔ ስም ሰው በረከሰበት፣ ሀቁና ባጤሎ ሲተራመስ ጊዜ ሲያደናጋግረን፣ ወዝህና ወዜ ጭርታ ሲወጠን ሀሳብ በትካዜ፣ አዝኖ ባንተ ሀዘን እንባ የሚያረግፍ ቀና በል የሚልህ ስትወድቅ የሚደግፍ ሀቅን ይመላካል ሐቅን አመላካች በእዝነት የሚኮጣ አላህ የመረቀው ጓደኛ አያሳጣ። አሚን። አላህ መልካም ጓደኞችን የወፍቀን እኛን መልካም ያደርገን።